አቶ ኖላዊ ያሲርን ቱቦ ለቱቦና መጠጥ ቤት እየፈለገ በስተመጨረሻም አግኝቶታል ማለት ነው። ወይዘሮ ባዮሽ እንግዲህ አሁን እርግብን ልታስገድላት ተነስታለይ። እርግብን ልታስገድላትም ተነስታለይ። ከዛም አልፎ ደግሞ የስራ ባልደረባዋንም ልታስገድል ተነስታለይ። ሜሮንንም አስጠንቅቃታለች ማለት ነው ወይዘሮ ሜላት ሜሮን ጋር ሂዳ ተዋወቀቻት። አሁን ላይ ምን እንደሚፈጠር እንግዲህ ቀጣይ የምናየው ይሆናል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወበረካቱ ውዴት ተከበራችሁ የታናሌ ቤት ሰዎች በያላችሁበት የአላህ እዝነት ራህመት ከናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። እንግዲህ አሁን ላይ ይዤ የመጣሁት እኝን በጣም የሚገርመው ነገር ወይዘሮ ባዩሽ ሜሮን ደውላ በድጋሜ ስለ እርግብ እንድትነግራት ና ካልነገረቻት ደግሞ እንደምትገድላት አስጠንቅቃታለች ማለት ነው። ከዛም አልፎ ተርፎ እንግዲህ ያንኑ ሰው የሚገድላትን ሰው ደውላ የስራ ባልደረባዋን እና እርግብን ካለብች በፈልገው እንዲያገኝለት ተደዋውላለች ማለት ነው። አሁን ላይ ጽወን ቅዱሱን እንደላከችው ሰላም ደረሰችበት ሲው ቅዱስ ለሰላም ሲሆን እንደላከችው እንግዲህ ሁሉንም ነገር አግኝታ ጠይቃው ነገራት ሀና። አሁን ላይ እንግዲህ በድጋሚ ቅዱስ ጋር ተገናኝተው ድንጋይ ይዞ ተሸክሞ የቅርበኝንጅና ከኢዝራ ተለያዩ ብሏታል ማለት ነው። በጣም የሚገርምና የሚደብር ጉዳይ ናይ ነው ያሉት ማለት ነው። በጣም አሳፋሪ ነገር ነው። ምክንያቱም ጽዮን የጽዮንን እንትን ሰምቶ እንዴት ተቀበኝ ይላል ማለት ነው። በጣም የሚያሳስብ ጉዳይ ላይ ነው ያለነው ሁላችንም ብንሆን። አሁን ላይ ግን የሚገርመው ነገር በጣም አሳሳቢ የሆነው ማለት ነው ወይዘሮ ሜላት ባዩሽን እየተከታተለች እንዳለም ቢሆንም ግን አሁን ላይ ልታገኛት አልቻለችም ማለት ነው። አግኝታት ነበር ግን እሷ ከሜሮን ጋር ሲያወሩ ደረሰችባት። ወይዘሮ ሚላት ባዩሽን እየተከታተለች እንዳለ ከዛም ወደ ሜሮን ቤት ቀጥታ ሄዳለች ሜሮንን ስትጠይቃት ወይዘሮ ስለ ወይዘሮ ባዩሽ ንገሪ ስትላት፣ እንዴት መጣሽ? ቤቱን ማን ነገረሽ? ከወይዘሮ ባዩሽ ጋር እኮ ስታወራ አይቻችሁ ተከትዬሽ መጥቼ ነው። ቤትሽ ያምራል፣ ግን ስለ ወይዘሮ ባዩሽ የምታውቂው ንገሪ ስትላት፣ ሜሮን ደግሞ እኔ ምንም የማውቀው ነገር የለኝም ብላ ደበቀቻት። ማለት ነው ካዘንሽልኝ፣ ምናልባት የእኔን ጉዳይ ታውቂያለሽ። እኔ አሁን ላይ የወይዘሮ ባዩሽን እየተከታተልኳት ነው፣ እና ስለዚህ የምታዝኝልኝ ከሆነ ንገሪ አለቻት። ማለት ነው እሷ ደግሞ ስልኳን ሰታ በዚህ ደው ይልኝ፣ ጥሩ ላይ ብትሆን ቡና ፍሌልኝ እልሽ ነበረ ግን ብላ ትተዋለች ማለት ነው፣ ሁሉንም ነገር አሁን ላይ እንግዲህ የሚገርመው ነገር ወይዘሮ ወይዘሮ ሜላት ባዩሽን በመከታተል ላይ እያለች ግን ምንም እንደደረሰች በነገር የለም። ከዛም ሰላምና ምሳሌ ሀና ሆነው እማዬ ትሄዳ ነው ሲሉ ወይዘሮ ባዩሽ ከእስር ቤት ስትለወጣች ልጠይቃት ነው እያሉ ስትል ሀና ደግሞ በጣም ፈርታ ወይዘሮ ባዩሽን አታውቃትም እንዴ እማዬ ምን ማ ነው እንዴት ልጠይቃት ትሄዳለች እያለች ግራ ገብቷ ስለነበረ አሁን ላይ ሁላቸውም ግራ ስለተጋቡ የወይዘሮ ባዩሽ ጉዳይ ግን ከዛም አልፎ እንግዲህ እማዬ ጥንቅቅናት ወይዘሮ ፖል ከፖሊሶች እንግዲህ ወጥታለች። አሁን ደግሞ እማዬ ተከታትላ የምታደርገውን ታደርግ ብለው እንግዲህ ሁላቸውም ትተዋታል ማለት ነው። በጣም የሚገርም ጉዳይ ነው የወይዘሮ ባዮሽ ጉዳይ ማለት ነው። አቶ ኖላዊ አሁን ላይ እንግዲህ ያሲርን ከቶቦም ከመጠጥ ቤቱም ፈልጎ አንድ መጠጥ ቤት አግኝቶት እንግዲህ መጠጡን ሲጠጣ ሲያገኘው ትጠጣለህ እንዲህ አሁንም ሲለው አዎ የጠጣሁ ነው። ልስጥዎት? እንዴ ተወትካልኩኝ እተዋለሁ ብሎ የአሲር እንግዲህ ከዛ ላይ ትቶ ወደ ቤት አብረው ሂደዋል። ከዛም ሰክሮ ስለነበረ ተኝቷል። አቶ ኖላዊ ደግሞ ምግብ ሰርቶ እንግዲህ ሲሰራ እያለ ስልኩ የአሲር ተደወለ። ከዛም ሲቀሰቅሰውም ሊነካ አልቻለም። አንሳው ብሎ ለአቶ ኖላዊ ሲነግረው ሲያነሳው ዘሩሁን ነበረ የደወለው። ዘሩሁን ደውሎ የተምቹ ስልክ አይሰራ ምን ሆኖ ነው በማለት ነበረ ተምቹ ደግሞ አሁን ላይ ያው ያ ሁሉ ነገር ስለገጠመው ስልኩ አያነሳም ከዛም ያ ሴር ሲነቃ እንግዲህ ዘሩ ይሁን እኮ በስልክ ደውሎ ነበር ግን አንተ ልታነሳ አልቻልክም ከዛም አንሳ ብለኸኝ አነሳሁኝ አሁን ላይ ግን ተምቹ የት ነው ብሎ እየፈለገ ነው ከዛም እኔም ዋሽቼ ተኝቷል አሁን ሲነሳ አገናኙኝ ብሏል ተባብለው ምግብ ቀርቦ ነበር ምግቡን እየበላ እንግዲህ ይጣፍጣል አይጣፍጥም አላለም ያሲር ዝም ብሎ እየከተተ እንዳለ ከዛም በመጨረሻ የተምቹ ነገር ሲሰማ ትቶ ተነስቶ ወደ ተምቹን ፍለጋ ሁላቸውም ተያይዘው ሲሄዱ ተምቹን ግን አሁን ላይ ሊያገኙት አልቻሉም። ሁላቸውም ደክመው መጥተዋል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀንዬ በጣም ተደናግጣ የያሲር ነገር እያሰበች ክላሷ ገብታ በጣም ሀሳብ ውስጥ ገብታ ስለነበረ ከዛም መቶ ምሳሌ መቶ ሲያወራት፣ ምንድን ነው ምን ሆነሽ ነው ሲላት፣ ዛሬ እንዴት ነበር ውሎሽ? ምንም ሰላም አይደል አላውቀውም ነው ያለችው። ከዛም ምንድን ነው ንገሪኝ ሲላት፣ ያሲር የሚባለው ልጅ ታውቀዋለሁ እስትለው አዋቀዋለሁ፣ ምን ሆነ ነው ያላት። ከዛም እሱ እኮ አፈቅርሻለሁ ብሎ አለኝ ስትላት፣ ሲል ትለው እና ፍቅር እኮ ጥሩ ነው። እኔ ደግሞ ችግሩ እኔ ልቅ ደም እሱ ልቅ እሱ ይዘገያል፣ አቅም እኔ ፈጥኔ እንደው የሌላ ሰው መቀበሌ ችግር ሆኖብኛል። ግን ይህንን ሳልቀበልሁን ነው በነበር እሺ ለው ነበር እያለች ግራ ተጋብታለች ማለት ነው። አንዬ እንግዲህ አሁን ላይ በሁሉም ነገር ግራ ስለተጋባች በጣም ጨንቋታል ማለት ነው። አሁን ላይ እንግዲህ የሁላቸውም ነገር በጣም አሳሳቢ ሆኖቸውባቸዋል። ከዛም እንግዲህ ሀንዬ ለምሳሌ ለሆን ለወንድሟ ሁሉንም ነገር ነገረችው ማለት ነው። ያሲር በመዝጌቱ እኔ ደግሞ በመፍጠኔ ሌላ በመቀበሌ አሁን ላይ እንግዲህ ያሲር በኔ ምክንያት ብዙ ነገር ሆኗል እያለች ስትለው አንቺ ውለታ ምናምን ሳይሆን ስሜት ሽንተ ከተ ብሎ ነግሯታል። ከዛም እሺ ብላ ተስማምታ ምግብ ሊበሉ ሄደዋል ማለት ነው። አሁን ላይ እንግዲህ አቶ ኖናዊና ያሲር ተምቹን ሲፈልጉ አላገኙትምና በጣም ደክሟቸው ስለነበረ ስለ ሀንዬ ነገር ይቅርታ እየጠየቀው ያሲር። ከዛም ቁጭ ብለው እያወሩ እንዳለ እኔ አንዬ እንዳስቀየመች ሀቃለሁ ግን ሁሉንም ነገር ሀና ለማላስቀይም እያወኩ ዝም እያልኩትና ልጅ አብሽር አይዞህ እያለው እንግዲህ ተመልሰው ወደ ቤት ሲገቡ ሀና ቤት ቁጭ ብላ ነበርና ከዛም በስተ መጨረሻ እንግዲህ አቶ ሁላቸውንም ሲገቡ ያሲር እና ሀና ተፋጠው ቀሩ። ሁላቸውም ሰላም ሳይባባሉ እንደተፋጠጡ አቶ ያሲር ቤቱን ለቆ ወጣ ማለት ነው። ሀንዬ ንገሪኝ ያላት እንዳለ ምንድን ነው አባዬ? ምንም ምን ሁን ያለው ደህና ነኝ እያለች ሰላም አትይውም? ሰላም አትይኝም? ያሲር ሰላም ልበልህ ስትለው ያሲር ደግሞ ትቼ ልውጣ ብሎ እንግዲህ በሩን ከፍቶ ወጥቷል። ሀንዬ ብሎ ምንድን ነው ንገርኝ እያለ ሲላት ሀና ደግሞ አባዬ ብላ አባቷ ላይ ወርቃ ማልቀስ ጀመረች፣ ማለት ነው። በቀጣይ ደግሞ ምን እንደሚሆን አብረን የምናየው ይሆናል ማለት ነው። በጣም የሚያስገርም ሁኔታ ላይ ናቸው ሁላቸውም። እንግዲህ ወይዘሮ ሜላትም ወይዘሮ ባዮሽን በመከታተል ደክሟት ነበር የመጣችው። እንግዲህ ምላሴም ምንድን ነው ማየ ደግሞ ሻልሳው ወይዘሮ ባዮሽ እኮ አሁን ላይ ብር ብቻ ሳይሆን መስፍንንም የራስ ያረጋለሁ ብላ እየተነስታለች። እማዬ እች ሴት እኮ እንችንና አባዬን ክፍተት ለመስጠት እንጂ እንዴት እንች፣ ደግሞ ለእሷ ክፍተት መስጠት የለብሽም እያለ እንግዲህ ልጅ ለእናቱ ምክር ሰጥቷታል። እሷም ደግሞ እሺ ብላ ተስማምታለች ማለት ነው። አሁን ላይ ምን እንደሚፈጠር እንግዲህ ቀጣይ የምናየው ይሆናል። የዞሮ ባዩሽ እንግዲህ ሜላትን ማጥፍታ እርግብንም አጥፍታ መስፍንን የራሷ ለማድረግ ነበረ የምትሞክረው ማለት ነው። ሰላም እያሁን ላይ እንግዲህ በጽሆን ላይ ዝት አባታለች ማለት ነው። ሀና ፊት ቀረብሽ ማለት ሀናና ዙራ ላይ ያየሽ ማለት ሀና አንድ ነገር ብትሆን ገደልኩሽ፣ አጠፋሽ አለው ብላለች። ጽሆን ደግሞ ሻማነኝን የምታጠፊኝ እንኳን ማወቅሽ እህትሽ እህቷ መሆንሽን እያለች እንግዲህ ሁለታቸውም ተዛዝተዋል ማለት ነው። ጽሆን ደግሞ ከሀናም ከሰላምዬም ሰላም ነግረዋለች ማለት ነው። ሀናንና ጽዮንን ሀናንና ኢዝራን ከለያየ ጽዮን የሀና እንደምትሆን እያወቅ የኢዝራ እንደምትሆን እያወቅ እንዲህ አንተ ምንድን ነው የምትለው ለአንተ የሚሻለ ሀና ኢዝራ ጋር መሆኗ ነው። እንደዛ እያልክ ግፋ፣ ጽዮንን አትስማ ብለዋለች ማለት ነው። እንግዲህ ከጽዮን ደግሞ ሂዶ ሲመጣ አንተ ሽንታን በቁም ሽንትን ሸናኸው ብላ አዋርደዋለች። እኔ ፊት ድጋሚ ብትመጣ ለሱ ተናግሬ አንተ ሊደፍረኝ ነው ብዬ ነው የማስይዝህ፣ ብለዋለች። እንግዲህ የማንኛቸውን እንደሚቀበል ደግሞ ምናይ ይሆናል ማለት ነው። እንግዲህ ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላችኋለሁ። ቤተሰብ ሁናችሁ የሆናችሁ ደግሞ ኮሜንት በመስጠት አጠናክሮኝ፣ እንግዲህ ኖላዊ ድራማ በጣም አስተማሪና ግር የሚል የሚያዥብ ነገር የምንሰማበት የምናይበት ነገር ነው ማለት ነው። ሁላችሁንም ከዚህ ውሰናበት አለሁኝ። ባይ ባይ ላችኋለሁ ውዶች። ይህ ቪዲዮውን ግን ላይክ ሸር በማድረግ አጠናክሩኝ የነገ ሰው ይበለን እላቸዋለሁ ማለት ነው። ዋላ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ደግሞ ዋላ ይጠብቀን። የውሀን እንግዲህ ቸኩላ ከኢዝራ ጋ መሆኗ በጣም የሚገርም ነው ለሁላችንም ቢሆን የአሲርም ደግሞ እንደሚያፈቅራት ስጠይቃቸው መደበቁ በጣም የሚገርም ሁኔታ ላይ ናቸው ሁላቸውም ማለት ነው። እንግዲህ ቪዲዮ ላይክ ሸር አድርጉ። ወዳቸዋለሁ። ባይ ባይ። መልካም ጊዜ ተመኘላችሁ ለሁላችሁም።